በእናትሽ አላሳዝንሽም። በቃ ሌላ ችግር እኔ አንቺ ላይ የሆነ ነገር እንዲፈጠር አልፈልግም። እኔ ላይ ሲሆን የትኛውም ነገር ይፈጠር። ለማን ብለሽ ነው የመጣሽው? ሶሊ፣ እሺ፣ ላንተ ብለሽ ነው ማለት ነው። እኔ ልሸኝሽ። እሺ እንሂድ፣ ቡታጅራ አብረን እንሂድ። በእግዚአብሔር አታልቅ። በእግዚአብሔር፣ ወይኔ መገናኘት፣ ማውራት እንችላለን። ሶሊ፣ በእናትሽ ለምን ሌላ ችግር፣ እኔ አንቺ ላይ እንዲፈጠር ይፈጠር። ምንም አይፈጠርብኝ፣ ምንም ነገር፣ ምን ሳምሪውን ነገር በያታረ በእግዚአብሔር ትናንትና እዩልሱ እሺ፣ ማለት ነው ምክንያት በቃ ነገ ላይ ምን ይመጣል? ትናንት ሰራ እሱን መታ በቦክስ እያየሽ ነው አይደለም? ችግር ይሄ ነው የሚያስመጣኝ ነገር ነው። ኖርማል ነው የሆነ ነገር እኔ የምትረዳኝ፣ ከዚህ አልሄድም። ስልኩን ተቀበይኝና በእግዚአብሔር ቡታጀራ ሂጂና፣ በስልክ እናወራለን። በእግዚአብሔር አልሄድም በቃ። ለምን የምታስጨንቁ ሁለታችሁ? ለምን አትረዳኝ? እኔ እንዳንቺ የምረዳው ሰው የለም ከዚህ በኋላ የምሬ ነው። በቃ ለኔ ትልቅ ያለሽን ቦታ ሳይተሽኛል። በቃ ከማታውቂው አገር ከማታውቂው አገር መተሽ፣ እሺ በይኝ በቃ እረዳሻለሁ። ብታስበኝ ነው ስልክ የለሽም። ይሄው ስልክ በ በዚህ ስልክ ተደዋውል እናወራለንእንገናኛለን ና ያገናኘናል። ቡታጅራ ነው። ማድረግ የሌለበትን ነገር ስላደረገ ነው። ሶሊ እዩ የመታሽ የመታኝ ማለት ነው። በቃ ለእህት የሚደረግ ነገር ነው። እኔ ለእህቶች አይደለም ባህሪው አይደለም ነገር ነው። እኔ እህቶች አሉኝ። ገብቶሻል? ነገር ግራ ገብቶኛል። በቃ ሶሊ እኮ ያልሰማ አለችኝ። እሷ ካልሰማችኝ ነው በድንጋይ እንትን ብለሻል። በቃ ይሄን እሱን በስልክ ማግኘት ትችያለሽ። ካና በቃ ከስልክ ያኔ ከእኔ ጋር መገናኘት ትፈልጊያለሽ? በዚህ ስልክ ታወራላችሁ። እሺ። አልፈልግም። አንቺ አንቺ ካልተረዳሽኝ እንግዲህ ሊረዳኝ ነው እግዚአብሔርን። ይደብራል እውነት እኔ ከአንቺ አልጠብቀው ነገር ነው። ስልክ ተቀበ ስልክ ተቀበይ በቃ ነው በስልክ ታወሪዋለሽ በስልክ ትገናኛላችሁ።

አይኗ ቀልቷል ሳምሪ እምቢ አለችኝ እንግዲህ ከማታ ምንም አልታያችም ይላል ምንም አልሆንኩም አቤል ነው እግዚአብሔርን አይንሽ ምን ሆኖ ነው አናግሪኛ እንዴ ምን ሆነሽ ነው ምንም አልሆንኩም ተሻለክ ሶሊ የኔ ደህና ነኝ ነኝ እሺ ምን ሆነሽ ነው አይንሽ ነገር ይሄ መንገር አልፈለግሽ ለሱ ነው አልነገረችሽም ላንቺም ምን ሆነሽ ነው ምንም ተሻለክ እሺ እኔ ምንም ሶሊኒ እኔ ምንም አልሆንኩም። አንቺ አይንሽ ምን ሆነሽ ነው? ቀልቷል አልኩ። አሞሽ ነው? ምንም አልሆንኩም አቤል። ለምን ለምታስጨንቀኝ። ሳምሪ ምን ምንም የነገረችሽ ነገር የለም ከዛ እሺ። ሲስተር አስከፍታሽ በእግዚአብሔር እና ገና ነው። አንተ ታየኸው እሺ፣ እኔ ምንም አልሆንኩም። ሳምሪ እንዴት ምንም አልሆንኩም አትታየኸውም? እኔ ደህና ነኝ። ምን አለሽ? ቢያንስ እንኳን ብንል ምን አለ? ደህና ነኝ ሳምሪ ምንም እግዚአብሔር ሐኪም ቤት እሺ ሳምሪ፣ ስሜት ስሜታ አይሰማህም። እኔ ደህና ነኝ ነኝ እንትን ትናንትናማ ነው ማየኑ ሁኔታው ጋር አይደለም። ታወራላችሁ ብዬ ብቻ ነው ምንም ማለት አልችልም። እግዚአብሔር በጣም ነው። እሺ ሰው አገር ነው ያለ ነው ውስጥ ባ ማታ ያሰብኩት ነገር አለ ማለት አስቤ ያደርኩት በጣም ብዙ ነገር ሳስብ ነው ያደርኩት። ብዙ ችግር ይፈጥርብናል፣ ብዙ ነገርም ውስጥ ያስገባናል እና ሳምሪ ምን አሰብኩ መሰለች? ሶሌ ወደ ቡታጀራ ሄዳ ትምህርቷን መቀጠል አለባት።

ይሁናል ለየትኛውም ነገር መስተካከል ይችላል። እኛ ደግሞ ታረጅንሽ፣ የምሬን ነው የሚገባው እኮ ተረድተንሽ እኮ ነው። እንደገና ያንቺም እንደዚህ ጭንቀት ውስጥ እያለን ያንቺ ደግሞ ክላስ አለመግባትሽና ፈተና ይመጥሻል ትይኝ። ምናልባት ደግሞ የሷ ነገር እንደዚህ የሚያደርገው ከሆነ በቃ የሷ ነገር ነው፣ ሌላ ነገር እየፈጠረ ያለው ደግሞ ደግሞ እየታመምሽ ነው አሁን ላይ የለም። እንዳንቺ የምረዳውም ሰው የለም። የምሪ ነው ከማንም ሰው በላይ ምትረዳኝ ኑሮ ቡታጅራ ሂጂ አትለኝም ነበራ። ነገሮች እኛ እኔ ሳምሪ ያለች ከዛ ከሌላ ሰው ጋር ሆነ እናስተካክላለን። አቤል አንተ

ቡታጅራ ሄደሽ ክላስ መማር አለብሽ። በእኔ ክላስ ያታስብ እዚህ መቀጠል የምችለው ክላስ ነው። አክስት ያለች አይደለ? እዚህ መማር በጣም ነው ደስ የሚላት። ለምን ሌላ ነገር እሱ ማለት ነው። ቀጣይ ማስተካከል ትችላለሽ፣ ቀጣይ መማር ትችላለሽ። ግን ደግሞ አሁን ግን ነገሮች እኛ ላይ የተፈጠረው ነገር ታውቂያለሽ እኮሽ እኔ እዚህ ስላለው ነው የተፈጠረው ለምን ግን ታዛ እኮ አንተ ታስብልኛለህ ብዬሽ ነበር ማስበው ቢያንስ እንኳን ሶሊ እኔ እንዳንቺ ማስብለት ሰው የለም አሁን ላይ የምሬን ነው ከእህቶቼ ከማንም ሰው በላይ ነው የማስብልሽ ሶሊ የመሪኑ ታስብ ሊኖር ቡታጅራ ሂጂ አትለኝም ነበር እዩ፣ ይልላ ላናግረው ኖሮ ቡታጅራ የምሄደው አይደለም። እኛ እዚህ አስተካክለን እንሄዳለን። አንቺ ሄደሽ ክላስ ግቢ፣ ክላስ ተማሪ። በቃ ያለውን ነገር ሁሉን ነገር አላገኘንም። እሱንም አግኝተን ያለውን ነገር አስተካክለን አንድ ላይ እንመጣለን። ችግር የለም። ግን አንቺ መሄድ አለብሽ። ምክንያቱም ዛሬ ነገ እንሄዳለን እየተባለ ይኸው እስካሁን አለን አይደለ። እኔ አልሄድም አቤል። እዛ ሂጅ እምትለኝ ዩ ይል ስለመታክ ነው ማድረግ የሌለበትን ነገር ስላደረገ ነው ሱሊ። አይደለም ይሄ እኮ እዩ እኮ የመታኝ ማለት ነው። በቃ ለእህት የሚደረግ ነገር ነው። እኔም ለእህቶች ባህሪ አይደለም እኔ ማደርገው ነገር ነው። እኔም እህቶች አሉኝ ነገር ነው ነገር ተረጋግተን እንምጣያም እዩ የጠፋው እዩ እያልረጋጋ ያለው ትናንትና የመታው በእኔ ምክንያት ነው ማለት ነው አለም ሶሊ በእናትሽ ተሰሰተ ተረጅን በእናትሽ እየተጨነቅን ነው እንደገና ያለንበት ሁኔታ አለ ኧረ ሶሊ ተረጅን በእናትሽ እየተረዳችሁ አይደለም ሳሚ እኛን ተረጅን እሺ በይን ሂጂ ቡታጅራ ቢያንስ ክላስ ግቢ እቴቴ እራሱ ተረፈ እቴቴ እኮ እየደወለች ነው ነገሮች እየተባባሰ ነው የሚመጣው። የባሰ ሌላ ችግር እየፈጠረ ነው የሚመጣው። እዚህ ያለው ነገር እኛ አስተካክለን እንመጣለን። ሱሪ አንቺ ሄደሽ ክላስ ተማሪ። በቃ ቡታጀራ ሄደሽ ክላስ ተማሪ። ሳትስማሙ እናንተ የሆነ ነገር ሳይፈጠር እኔ እንዴት ነው የሚሄደው? እኛ እናስተካክለዋለን፣ እኛ እናስተካክለዋለን። በቃ እኛ ያለውን ነገር እናስተካክላለን። የእነሱ ነገር አይደለም። እንደገና እዩም እንደሌለ ታውቂያለሽ አይደለ? የሱም ጭንቀት ይዞናል። እቴቴ ደግሞ እዩ ጋር እየደወለች ነው። ስለዚህ መሄድ አለብሽ ክላስ መግባት አለብሽ ሶሊ። እኔ እየተባባስ እንዳይመጣ በእግዚአብሔር እኔ ስለፈራው ሶሊ፣ በእናትሽ በጣም ያስጠላ ሁኔታ እና ደሞ ማለት ነው ስልኩ በኔ ምክንያት እንደሰበርሽ አውቃለሁ። በቃ ቪዲዮንም አይቻለሁ። እና ደግሞ ስልክ እንደሌለች ስለማውቅ ይሄንን ስልክ የኔ ስልክ ነው እንድትጠቀሚበት እፈልጋለሁ። አልፈልግም ሶሌ እሺ በይኝ እኔን ማግኘት እኔን ማግኘት አትፈልጊም ቡታጃ ስሄድ ነው አልፈልግም ስልኩን በቃ እኔ አቤል እንዴት ብታስበኝ ነው ግን እኔ ለአንተ ከዛ እሺ ስሚኝ ስልክ የለሽም አይደል ይኸው ስልክ እንኪ በቃ በዚህ ስልክ ተደዋውለን እናወራለን በዚህ እንገናኛለን የእናንተ ያገናኘናል ይሄ ስልክ እኮ የት ስሄድ ነው የሚያገናኘን ቡታጃ ለምንድን ነው የሚሄደው

ማንም እንደደርሰኝ አልፈልግም። ብቻዬንም ቢሆን መሄድ አልፈልግም። እዚህ ያለው ጉዳይ ተስተካክሎ ይላል። እርሶ ልጅ፣ እሺ በይኝ። ተይ፣ በእናትሽ በእግዚአብሔር በእናትሽ፣ አላሳዘንሽም እኔ በቃ። ሌላ ችግር አንች አንቺ ላይ የሆነ ነገር እንዲፈጠር አልፈልግም። እኔ ላይ ሲሆን የትኛውም ነገር ይፈጠር። ገብቶሻል። ምንም አይፈጠርብኝም። ምንም ከዚህ ባሰ ምንም ነገር አይመጣም። ምን ይፈጠራል? ሳምሪውን ነገር በያታረ በእግዚአብሔር እንትና እዩልሱ መጥቷታል አይደለሽ? እኔ ነው ማለት በቃ ምን ይመጣል? ትናንት ሰረ እሱን መታ በቦክስ እያጌሽ ነው አይደለ? ችግር የለውም ይሄ ስራዬ ነው ነው ኖርማል ነው። ግን ደግሞ የሆነ ነገር ስትሆኝ ማየት አልፈልግም። አቤል እንድጎዳ ካልፈለግ እኔ የምትረዳኝ ስልኩን ተቀበይኝና፣ በእግዚአብሔር ቡታጀራ ሂጂና በስልክ እናወራለን። በእግዚአብሔር አልሄድም በቃ። ለምን የምታስጨንቁኝ ሁለታችሁ? እኔ እንዳንቺ የምረዳው ሰው የለም ከዚህ በኋላ የምሬ ነው። በቃ ለኔ ትልቅ ያለሽን ቦታ ሳይተሽኛል። በቃ ከማታቂው አገር ከማታቂው አገር መተሽ ግን ደሞ እሺ በይኔና ቡታጅራ ላይ ጉዳይ አይደለም። የኔና አንቺ ነገር ይደርሳል። የትኛው ምንድን ነው የማናስቀድመው? በቃ በእግዚአብሔር ቋንቋ አውራት። በቃ በቃ ነው። በድንጋይ እንትን ብለሻል። በቃ ይሄን ነጂ እሱን በስልክ ማግኘት ትችያለሽ። ካና በቃ ተስልከኝ ጋር መገናኘት ፈልጋለሽ በዚህ ስልክ ታወራላችሁ። እሺ በይም፣ አልፈልግም። ታምሪ እኔ ስልክ ለምን ነው የማይገባችሁ ግን እሺ ሶሪ፣ አልተረዳኝም። አንተ አንቺ አንቺ ካልተረዳሽኝ እግዚአብሔር ይደብራል። እኔ ከአንቺም አልጠብቀው ነገር ነው። ስልክ ተቀበይ በቃ እግዚአብሔር አቤልን ማውራት ነው አይደለ? በስልክ ታወሪዋለሽ፣ ቪዲዮ ኮልም ታወራላችሁ፣ ከኛ ጋር በስልክ ትገናኛላችሁ። ሶሊ በእናትሽ አንተ ማልቀስ ምንም እንተነቲ አንቺን ስትጎጂ ማየት አልፈልግም። በቃ ይሄን ነው

ኮንሽ ማለት ነው በቃ፣ ስልኩን ተቀበይ። እኔ እና አንቺ በቃ ስልክ በስልክ እናወራለን እንገናኛለን። ቡታጀራ ክላስ ጀምሪ። እኔ ሁሉ ነገር ሳልደብቅ እነግርሻለሁ። መገናኘት ማውራት እንችላለን። አይታወቅም። የሚመጣው ነገር ነገም ሰላም ሊሆን ይችላል። ሰላም ነው ችግሩ። ተበትቶ ለምን እኔ አንድ ላይ እንደሆነ አንድ ላይ መሄድ ነው ነው በቃ የምፈልገው። ለምን ተለያይተን ምን ሄደው እዚህ የሚፈጠረውን ነገር እኔ በምን አውቃለሁ? እንደ ሶሪ፣ እኔ እነግርሻለሁ። እሺ ሳልደብቅ ያው አቤል ስልክ ደስታ መጣልሽ አይደለም። ከመጣልሽ በኋላ አትቀበይም። እኔ እነግርሻለሁ ያለውን ነገር እያዳወርኩ፣ ምንም ቪዲዮ እያደረኩ እራሱ እነግርሻለሁ። በቃ እሺ በይ። እሱም እንደዚያ ያረበሽ እያየንኩ አይደለ? ሲያለቅስ ትናንትና እንደዚያ ተመታ። ምን ሆነሻል? እንደገና የእሱን ነገር ስለ እኔ መመታት ሳይሆን በቃ ኖርማል ነው በቃ፣ እኔ ተዩ ልመታ ከዚህም በላይ ይገባኝ። ግን ደግሞ ሶሊ በእናትሽ ሲሚ ሶሊ በስልክ እናውራ። በእግዚአብሔር ተቀበይኝ። ይሄ በዚህ ስልክኝ ተቀበይና ከዚህ ያለውን ነገር እዛ እናውራል። በእናትሽ ስልክ አልፈልግም። በቃ አልፈልግም ስልክ ላንድ ሰው የሚያስፈልገው ለመገናኘት እንትን ለማለታ

ተረጅኝ በእግዚአብሔር ከበሱ የታራሱ እኛ እንረብሽ ሆኗል። አይደለም፣ አዛሪ ምንም እንዲጨነቅ አልፈልግም። ይሄ ጥፋቴ ነው እያስቀጣኝ ያለው። በቃ ማንኛውም ሰው ይቅጠኝ፣ ነገር እኔ ላይ ማንኛውም ነገር ቢፈጠር ችግር የለብኝም። ግን ደግሞ ማለት ነው አሁን ሳምሪ ስሚኝና ስልክ ለምንድን ነው እሺ የማትይኝ? በቃ ሌላ ስሜት እንዲሰማኝ ምን አይነት ስሜት እኮ ምን ገና ያንን እንዴ ያለነው እኮ ሰዋ ያለ ነው። እየተከራተተ ያለ ነው። ይሁን እንዳታገኙ እኔ እንቅፋት ሆነሽ አልያልሽ አይደለም። ሂጂ፣ አንቺ መሄድ አለብሽ። ክላስ መግባት አለብሽ። እቴቴ እየተጨነቀች ነው። እዩም እንደዚህ የሆነ ያው ካን ተደባደቡ አይደለም። ለምንድነው እሺ ማቲን። እኛ ደግሞ እዚህ ያለውን ነገር አስተካክለን እንመጣለን። አንቀርም እኮ ዘርም እንዴ እንመጣለን። ትልቁ ጉዳይ አቤል ነበር። አቤልን አገኘን አይደል እንዴ? ለምንድን ነው እሺ የማትይው ነው በቃ እሺ በይኝ። ያንቺ ነገር ከዚህ በኋላ ማንም ነገር ሊያስጨነቀኝ አይችልም። ገብቶሻል? ያንቺ ነገር ነው እያስጨነቀኝ ያለው። በቃ እሺ በይኝና ስልኬን ተቀበይ። ለአንቺ ካልተጨነቅኩ ለማንም ልጨነቅ አይደለም። እሱ እኮ ሁላችሁም እንጨነቃለን ለአንቺ አይደል እንዴ መኮርስ ጋር ስንጨናነቃለን። ስለዚህ አንቺ እሺ በይ ነኝ ስልኩን ውሰጂ፣ ተቀበይኝ። በእግዚአብሔር አልቀበልም። ያዥ፣ ስልኩን ውሰጂ። ይህ ስልክ ግን እኔ እጅ ላይ ከገባ እሰብረዋለሁ። ማንም ምንም አይነት ነገር አልፈልግም። ለምን ትሰብሪዋለሽ?

ታቃለ፣ ትልቅ ቦታ ኑሮኝ ከዛ እዚህ ድረስ እንደመጣሁ አይደለ፣ እና ለምንድን ነው እሺ፣ ስልኩን ተቀብለሽ እኔ እና አንቺ የምንገናኝበት ነው። ቡታጅራ ሂጂ፣ ተማሪ በዚህ ስልክ እንገናኛለን። ክብኝ